ሰላም ጤና ይስጥልን ነው አርማ ተመልካቾቻችን፣ ሰኔ 9 2017 ዓ.ም ዓመተ ምህረት እለትምና መረጃዎችን ዘገባዎችን ጀመጥቻለሁ። የግንባር ሪፖርቶችንም እንደዚሁ አካትቻለሁ። ከሄሊኮፕተር አደጋው ጋር በተያያዘ እንደዚሁ ተጨማሪ መረጃ የማድረሳችሁ ይሆናል። በዚህ አደጋ እንደዚሁ ጉዳት ያጋጠማቸው አንድ ከፍተኛ ወታደራዊ አዛዥና አንድ የሲቪል ባለስልጣን ሕክምና ውስጥ ይገኛሉ። ዝርዝር መረጃ ትሰማላችሁ በዚህ ጉዳይ። እንደዚሁም ደግሞ ወደ ተለያዩ አካባቢዎች በሽዋ በወሎ በጎንደር በጎጃም በተለያዩ አካባቢ ሲደረጉ የዋሉ ውጊያዎችን በተመለከተ ዝርዝር መረጃ ትሰማላችሁ። ከነዚህ መረጃዎች መካከል በደቡብ ጎንደር እብናት ቀጠና መናመቀጠዋ ከባድ ውጊያ እየተደረገ ነው። የከበባ ውጊያና እና እንደዚሁ በዚህ ውጊያ ጋር በተያያዘ ዝርዝር መረጃዎች ትሰማላችሁ። ወደ ጎጃም ትንሄድ ዳንግላ ዙሪያ እንደዚሁ የተጠና ኦፕሬሽን ፈጽሜያለሁ ብሏል ፋኖ። በሶስት ክፍለ ጦሮች ከተውጣጡ የተለያዩ የፋኖ ሻለቃዎች በተፈጸመው ጥቃት እንደዚሁ ከፍተኛ ወታደራዊ ኪሳራ ደርሷል። ድልም ተቀዳጅቻለሁ ብሏል። በዚህ ሰዓት ከምሰሟቸው መረጃዎች መካከል ይገኙበታል። ተዛማጅ መረጃዎችም አሉ። እነዚህ መረጃዎች እየተከታተላቸው አብራችሁ እንድትቆዩ እንግዲህ ወደሚቀላቀሉ ወታደራዊ አዛዦችን ጨምሮ ቁጥራቸው ጨምሯል ተብሏል። ዩኒቨርሲቲ ሌክቸሮችም እንደዚሁ እየተቀላቀሉ ነው ተብሏል። ይህንን መረጃ የማደርሳችሁ ይሆናል። እየተከታተላቸው አብራችሁን ቆዩ። መረጃዎቹን እያደመጣችሁ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ተዛማጅ አስተያየቶች፣ ጥቆማዎች ካሏችሁ ደግሞ ጥቆማ ዜና ጂሜል ዶት ኮም ወይም እንዲሁም ደግሞ በአስተያየት መስጫ ላይ አስተያየቶች እንድታደርሱ ትችላላችሁ። በዋናነት ግን ሸር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ መረጃዎች ሁልጊዜ ሲለቀቁ እንዲደርሳችሁ ደግሞ ላይክ ካደረጋችሁ በኋላ እንዲሁም ደግሞ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን ብትጫኑ ነው ሁልጊዜ በኢትዮ ፎከስ የሚለቀቁ መረጃዎች ሲለቀቁ እናሳውቃችሁ ይሆናል ወይም ደግሞ የማሳወቂያ ኖቲፊኬሽን መልክት ይደርሳችኋል። ይህን እያደርጋችሁ ስለሆነ በእጅጉ አመሰግናለው። ወደ መረጃዎቹ ነው የምሄደው። በቀጥታ ወደ መረጃዎቹ ሲሄድ ወደ መተከል የሚወስደን መረጃ ነው የሚያስቀድመው። በመተከል በቡለን ወረዳ የአማራ ተወላጆች ላይ አሁንም ጥቃት እየተፈጸመ ነው የሚል መረጃ ነው እየወጣው። በጥቃቱ በርካቶች ተገድለዋል፣ እንደዚሁ ደግሞ አካል ጉዳት ደርሶባቸዋል። ታግተው የተወሰዱ አሉ፣ የተፈናቀሉም አሉ። እስካሁን ድረስ የሚመለከተው አካል አልደረሰላቸውም። አልደረሰልንም ብለዋል። የመረጃ ምንጮቹ ይህንን ሲገልጹ የሸኔ ታጣቂዎች ተከታታይ ጥቃትና ወረራ ባደረጉበት በዚህ ሰሞን በርካታ የአማራ ተወላጆች ተፈናቅለዋል፣ ተገድለዋል፣ ታግተው ተወስደዋል። እስካሁን ድረስ አድራሻቸው እየጠፋም አሉ ተብሏል። ለምሳሌ በርበር ከተማ ተብላ በጠራ ከተማ ላይ ሸኔ ታጣቂዎች በፈጸሙ ጥቃት አስራ ሶስት የሚደርሱ የአማራ ተወላጆች ንጹሐን ተገድለዋል። ህፃናትና ሴቶች በዚህ ግድያ ውስጥ ይገኙበታል። እንግዲህ የሶስት ዓመት ህፃናትን ጨምሮ ነው በዚህ ጥቃት የተገደሉት። እንዲሁም ደግሞ በገጠራማ አካባቢዎች ሚጣ የአማራ ተወላጆች በብዛት ሰፍረው በሚገኙባቸው ቀበሌዎች ሚጣ ቀበሌ፣ አዲስ አለም ቀበሌ፣ ባከጃ ቀበሌ፣ ጭላቆ ቀበሌ፣ ግሽ ባጎ ቀበሌ እነዚህ አካባቢዎች በርካታ የአማራ ተወላጆች አሁን ቤት ንብረታቸውን ጥለው ተፈናቅለዋል ተብሏል። ባለው በአካባቢው የሸኔ ታጣቂዎች የጉምዝ ታጣቂዎች በሚያደርጉ ጥቃት ምክንያት አካባቢውን ለቀው ወጥተዋል። በአካባቢው ያሉ አስተዳደር አባላትም እንደዚሁ ከእነዚህ ታጣቂዎች ጋር በመመሳጠር የአማራ ተወላጆች ገንዘብ እንዲያመጡ፣ እንዲሁም ደግሞ ገንዘብ የማያመጡ ከሆነ ደግሞ ግድያና ማፈናቀል ንብረታቸውን እንዲወረስ ተባባሪ ናቸው ብለዋል። በመቶዎች የሚቆጠሩ የቁም እንስሳትና የቀንድ ከብቶች ተነድተውባቸዋል። የእርሻ ስራቸውን አቋርጠው አሁን በዚህ በሰኔ ወቅት ቤት ንብረታቸውን ትተው የአማራ ገበሬዎቹ ተፈናቅለዋል ነው የተባለው። ለተፈናቃዮች እስካሁን ድረስ የተደረገ እርዳታም ሆነ የደረሰ ድጋፍ የለም። ጥቃቱን ለማስቆም መከላከያ እንዲሰማራ የአካባቢውን አስተዳደር ቢጠይቁም ምላሽ እንዳላገኙ ነው ለኢትዮ ፎከስ የገለጹት። እንግዲህ በዚህ በኩል በሚመለከተው አካል አሁንም አስቸኳይ ምላሽ እንዲሰጣቸው እና ቀሪዎቹ ህይወታቸውን እንዲታደጋቸው ለተፈናቀሉትም እንደዚሁ አስፈላጊ ድጋፍ እንዲደረግላቸው ለዓለም አቀፍ ረዳት ድርጅቶች ጭምር ተማጽኗቸውን አቅርበዋል። እንግዲህ በየቀኑ በኢትዮጵያ የተለያዩ ማዕዘናት በየቀኑ ከሚሰሙ መረጃዎች መካከል በአራቱም የኢትዮጵያ ማዕዘናት በከንቱ የሚፈሰው የአማራ ህፃናት ደም፣ እንዲሁም ደግሞ በንጹሐን ላይ የሚፈጸመው ግፍና ሰቆቃ እንደቀጠለ ነው። በዚህ ዘገባ እንኳ ባለፉት ሁለት ቀናት በዚህ በመተከል በሸዋ በደቡብ ምዕራብ ሸዋ ዞን በአርሲ እና በተለያዩ አካባቢዎች ከአማራ ክልል ውጭ በኦሮሚያ ክልል ውጭ እንዲሁም በአማራ ክልል እየተደረገ ያለውን ጦርነት ተከትሎ በየቀኑ እያለቁ ያሉ ንጹሐን ጉዳይ እጅግ አሳሳቢ ነው። እንደዚሁም ደግሞ ሰሞኑ መነጋገሪያ ከሆኑ ጉዳዮች አንዱ የሆነው የዝንጀሮ ፈንጣጣ በሽታን በተመለከተ እንደዚሁ ዛሬ ተጨማሪ መረጃው ወጥቷል። እንደ መረጃው ከሆነ የበተለይ ኢንተርናሽናል ሜዲካል ኮርፕስ ተብሎ የሚጠራ ግብረሰናይ ድርጅት ባወጣው ሪፖርት በአዲስ አበባን ጨምሮ በስድስት የተለያዩ የሀገሪቱ ክልሎች በሽታው ተሰራጅቶ መገኘቱ ነው ለማወቅ የተቻለው። እንግዲህ አዲስ አበባን ጨምሮ በሰባት የተለያዩ ክልሎች በሽታው እንደተሰራጨ ነው መረጃው የሚያሳየው። በአዲስ አበባ፣ በአማራ ክልል፣ በኦሮሚያ ክልል፣ በማዕከላዊ ኢትዮጵያ፣ በሲዳማ ክልል፣ በሀረሪ ክልል፣ በደቡብ ምዕራብ ኢትዮጵያ ክልል ቫይረሱ ተሰራጅቶ ተገኝቷል። የተወሰዱ ናሙናዎች እንደሚያሳዩት በአማራ ክልል ባህርዳር ከተማና እንዲሁም ደግሞ በምዕራብ ጎንደር በመተማ ከተማ ምራብ ጎንደር ገንዳው እንደተገኘነው ነው መረጃዎች የሚያሳዩት። በአማራ ክልል የተገኙት እንደዚሁ ቫይረሱ ያለባቸው ሰዎች ሕክምና እየተደረገላቸውና እያገገሙ መሆናቸው እንደዚሁ የክልሉ ህብረተሰብ ጤና ኢንስቲት ገልጿል ሲል ሜዲካል ኮርፕስ አስታውቋል። ከዚህ ጋር በተያያዘ እንግዲህ ቀድሞ በሽታው የተገኘው የ27 ዓመት ሕፃን በነበረው እድሜ በነበረው ሕፃን ላይ በኦሮሚያ ክልል ሞያሌ ወደ ኬንያ መግቢያ በሮች አካባቢ ነበር አሁን በሁሉም የኢትዮጵያ አካባቢዎች የቫይረስ ስርጭት መኖር ነው መረጃዎች የሚያሳዩት። ከዚህ አንጻር ምናልባት ይህን መረጃ የሚከታተሉ አድማጅ ተመልካቾች እና ሌሎችም ኢትዮጵያውያን አስፈላጊውን ጥንቃቄ እንዲያደርጉ አሁን በዚህ ሰዓት እንግዲህ ባለው አጠቃላይ የጤና ሁኔታው በተዳከመበት የጤና ባለሙያዎች መሰረታዊ ጥያቄዎቻቸው ሳይመለሱ በቂ ህክምና እየሰጡ በሌለበት እና በጦርነት ምክንያት በተለያዩ አካባቢዎች መድኃኒቶችን ለማንቀሳቀስ እንዲሁም ደግሞ ተጨማሪ የሰብአዊ ድርጅቶችን ለመስራት በማይቻልበት ሁኔታ በሽታውን እንግዲህ ራስን በመከላከል ህይወትን ማትረፍ ይገባል። ወደ ሌሎች መረጃዎች ሲሄዱ ወደ ሸዋ የሚወስደን መረጃ ነው የማስቀድመው። ወደ ሸዋ የሚወስደን መረጃ በሸዋ በተለያዩ ቦታዎች መደበኛ የፋኖ ሰራዊት ግንባታ እና እንዲሁም ደግሞ ድጋፍ ሰጭ ሰራዊት ግንባታና ስልጠና መቀጠሉን የሚያሳይ መረጃ ነው። በርካታ ቁጥር ያላቸው መደበኛ ተንቀሳቃሽ የፋኖ ሰራዊት እና ደጋፊ ሰራዊት ስልጠና መርሃ ግብራቸውን አጠናቀው የምረቃ ስነ ስርዓት ተከናውኗል ተብሏል። በተመሳሳይ የተንቀሳቃሽ ሰራዊት ግዳጅ ተግባራዊም ተደርጓል ብለዋል። ከመራቤቴ ቀጠና፣ ከመንዝ ቀጠና፣ ከይፋት ቀጠና ወደ ሌሎች ቀጠናዎች የፋኖ ሰራዊት ስምሪት እንዲወስድ ተደርጓል። ከደብረ ብርሃን አንኮበር፣ እንዲሁም ደግሞ አሳግርት ቀጠና ያለው የፋኖ ኃይል ደግሞ በተቃራኒው እንግዲህ እነዚህ በተለቀቁ ቦታዎች እንደዚሁ እንዲሰማራ ተደርጓል ሲል የሸዋ ጠቅላይ ግዛት እዝ ወታደራዊ አማካሪ ለኢትዮ ፎከስ ገልጿል። እንደ ወታደራዊ አማካሪው ገለጻ ከሆነ ሰራዊቱን በሙሉ ጊዜ ለወታደራዊ ግዳጅ አዲስ ቦታ ስምሪት ማድረግ ዘርፈ ብዙ ጥቅም አለው ነው የሚለው። በየጊዜው ሰራዊቱ ተወርዋሪ፣ ተንቀሳቃሽ ሆኖ እንዲዋጋ ማድረጉ በአቅምና እንዲሁም ደግሞ በመደበኛ ውጊያ የማህበረሰቡን አካባቢ ሁኔታ የመልካም ምድር ጥናቶችን እንዲወስድ ልምድ እንዳካበት ያደርገዋል። ይህን እንዳዳብር በሚል የሰራዊቱ የምደባዎች እና ከቀጠና ወደ ቀጠና እያዘዋወሩ ስምሪት መስጠቱ ቀጥሏል። የፋኖ ትግል ሲጀመር ሁሉም በየአካባቢው ነበር የጀመረው። ከቀበሌ፣ ከወረዳ፣ ከቀጠናው ለመውጣት እና ግዳጅ ለመፈጸም ፋኖ ይቸገር ነበር። አሁን ግን ሰራዊቱ ይህንን እንዲሻገረው አድርገናል። ይህንን ችግር ቀርፈናል። በሌሊትም በቀንም በየትኛውም ሰዓትና ቦታ ግዳጁን የሚወጣ ሰራዊት ቁመና እንዲኖረው ተደርጓል። ሰራዊቱም በ24 ሰዓት ተጠንቀቅ እንዲቆም ማድረግ ተችሏል። ከአካባቢዎቹ ወጥቶ ስምሪቶችና ግዳጆች እንዲፈጽም ማድረግ ተችሏል ሲሉ ነው አማካሪው የገለጹት። በዚህ እንግዲህ ውጤት እንደተገኘበትን ነው። ምናልባት በሌሎች አካባቢዎች እንግዲህ ከአካባቢዎቹ በተሻገረ ሁኔታ ሙሉ በሙሉ በቀጠናዎች የሚደረጉ እንቅስቃሴዎች ከዚህ ልምድ ቢወሰድባቸውና የፋኖ ሰራዊት ተንቀሳቃሽ ግዳጆችን እንዲፈጽም የ24 ሰዓት የካምፕ እንዲሁም ደግሞ ተዛማጅ በልዩ ልዩ ቦታዎች ጎጃም ያለ ወደ ወሎ፣ ወሎ ያለ ወደ ጎንደር፣ ጎንደር ያለም ወደ ሸዋ እየተንቀሳቀሱ አጠቃላይ ግዳጆችን የሚፈጽሙበት ሁኔታ ከዚህ ልምድ ቢወሰድበት እንግዲህ ከአካባቢው እየተሻለ ነው የሚሆነው የሚል አስተያየት እንደዚሁ ጨምረዋል። ሌላው ለሚሊሻ አባላት ማስጠንቀቂያ መሰጠቱን እንደዚሁ መረጃዎች ያሳያሉ። በሰሜን ወሎ ውርጌሳ ከተማ የሚሊሻ አባላት ቤት ለቤት ፍተሻ በሚል የፈጸሙት ዝርፊያ አለ። በዚህም የፈጸሙት ዝርፊያ እንደውም የወሰዱት ንብረት የማይመልሱ ከሆነ ቅድመ ሁኔታ ተቀምጦላቸዋል ብለዋል የአካባቢ መረጃ ምንጮች። ወርቅ፣ ጥሬ ገንዘብ፣ ሞባይልን ጨምሮ በብርበራና ፍተሻ ወቅት በርካታ ንብረቶችን ሚሊሻ አባላት ወስደዋል። እነዚህን የወርቅና ጌጣጌጥ ሌሎችን ጥሬ ገንዘብ እና ሌሎችን ቁሳቁሶች የማይመልሱ ከሆነ የአፀፋ እርምጃ ይወሰዳል፣ በቤተሰቦቻቸው ላይም ጭምር ለዚ ተመሳሳይ እርምጃ ይወሰዳል ሲሉ ነው የአካባቢው የፋኖ አባላት ማስጠንቀቅ የሰጡት። ሚሊሻ በተደጋጋሚ በማህበረሰቡ ላይ ለሚፈጽመው ጥቃት አጸፋ ምላሽ ይሰጠዋል። በተደጋጋሚ ከትምህርት አልወሰዱም። ስለዚህ ከዝርፊያ ማህበረሰቡን ከማሰቃየት እንዲሁም ደግሞ ነገ እና ከነገ ወዲያ በትውልድና በልጆቻቸው የሚያስጠይቃቸውን ተግባራት ከማከናው እንዲቆጠቡ ነው እየጠየቁት። ሌላው ዛሬ ብርቱ ውጊያ ሲደረግባቸው ከዋሉ አካባቢዎች አንዱ ደቡብ ጎንደር እብናት ቀጠና መናመቀጠዋ ነው ሸዋር በተባለ ቦታ ላይ ፋኖ መከላከያ ካምፕ ላይ እንደዚሁ ጥቃት መፈጸሙና ይህን ተከትሎ በአካባቢው ውጊያ እየተደረገ መሆኑን ነው መረጃ ምንጮች የገለጹት። በሁለት አቅጣጫዎች ፋኖ በመንቀሳቀስ በመከላከያ ካምፕ ላይ ጥቃት ከፈተ። ይህንን ተከትሎ በአካባቢው ውጊያ ተቀስቅሷል። ወታደራዊ ቁሳዊና ሰብአዊ ኪሳራ ደርሷል። ሸዋር ከሁለት አቅጣጫ ፋኖ ይህንን ጥቃት እንደከፈተውና የእግረኛ የአድማ ብተናና የሚሊሻ ኃይል ጋር ብርቱ ውጊያ እየተደረገ እንደሆነ በህዝባዊ ድርጅቱ የቴጌጣይቱ ክፍለ ጦር ቃል አቀባይ ገልጿል። በዚህም ውጊያ እንግዲህ በፋኖች በርካታ ወታደራዊ ቁሳቁሶች መግባታቸውም ተገልጿል። ከበባ ውስጥ የገባ ኃይል እስካሁን ድረስ አልወጣም። ከክምር ድንጋይና መልዛ ተብሎ ከሚጠሩት አካባቢ ድጋፍ ሰጭ የመንግስት ኃይል ወደ አካባቢው እንዲንቀሳቀስ ተደርጓል። የሻለቃ መሪና አጃቢዎቹን ጨምሮ በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ውጊያው እንግዲህ ከሰዓትም ቀጥሎ ነው እየተደረገ ያለው። በፋኑ በኩል ሁለት የሞት፣ ሁለት የአካል ጉዳት መድረሱን እንደዚሁ ከአካባቢ የወጡ መረጃዎች እያሳያሉ። ውጊያው በዚህ ሰዓት ቀጥሏል የተባለው ሌላው ደቡብ ጎንደር ታችጋይንት። በታችጋይንት እንደዚሁ ከአርብ ገበያ ከተማ ወደ አቄቶ ቀበሌ ሰባት እንቅስቃሴ ላይ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ድንገተኛ የደፈጣ ጥቃት እንደዚሁ ጉዳት ደርሷል። በህዝባዊ ድርጅቱ የገብርዬ ክፍለጦር የደጃች ገሰሰብ የተወደድ ሰረታ ብርጌድ ነው ይህንን ጥቃት የፈጸመው። በዚህም የሚልሽ አባላት እንደዚሁ ተይዘዋል። ሞትና ቁስለኛ የሆኑም አሉ። በትንሹ አስራ ሁለት የሚደርሱ አባላት ሞት ቁስለኛ እንዲሁም ደግሞ በፋኖች ገብተዋል ነው እየተባለው። በተለይ በዚህ አካባቢ ባለፈው የአካባቢው ተጽዕኖ ፈጣሪ ፋኖ መሪ ፋኖ ከፍ ያለው ደሴ ሞቱ ተከትሎ በአካባቢው የለው ቀሪ ሀይል እንለቃቅመዋለን ሚልሻ ይበቀዋል የሚል ተደጋጋሚ ፕሮፓጋንዳዎች ሲሰሩና ስምርቶች ሲወሰዱ ነበር። ለዚህ እንግዲህ አጸፋ በሚል ነው በዚህ ጥቃት እየተፈጸመው ሲሉ ነው የመረጃ ምንጮቹ የገለጹት። እንግዲህ በዚህ አካባቢ በእርስ በርስ ውጊያ ምክንያት ተጽዕኖ ፈጣሪ ከነበሩት ፋኖች መካከል የከፍ ያለው ደሴ ማለፍ በአካባቢ የፈጠረው ተጽዕኖና ለብልጽግና ያመጣለት ከፍተኛ ድል በቀላሉ የሚታይ አይደለም። እንደዚህ አይነት ችግሮች እንግዲህ ፋኖን እና የሚታገሉትን ዓላማ ችግር ውስጥ እየከተቱ ካሉ ክስተቶች ውስጥ የሚጠቀስ ነው። ሌላው መረጃችን ወደ ሰከላ የሚወስደን ነው። ሰከላ ጎለም በተባለ ቦታ እንደዚሁ ዛሬ ረፋድ እና ማለዳ ውጊያ ሲደረግ አርፍዷል። በሌሊት ጎለም ተብሎ ወደሚጠራው አካባቢ የተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ ሲደረግ የነበረው። በዚህ አካባቢ የሚገኙ ፋኖን እና የፋኖን ካምፕ ከበባ ለማድረግ አቅዶ ቢሄድም የመንግስት ኃይል በሌላ በኩል ድጋፍ ሰጭ እና ሌሎች የፋኖ ሻለቃዎች ወደ ቦታው በመድረስ ከበባ ውስጥ የነበረውን ፋኖ ከከበባ በማውጣትና በመንግስት ኃይሎች ላይ እንደዚሁ ጥቃት በመክፈት ከፍተኛ ሰብዓዊ፣ ቁሳዊ ወታደራዊ ኪሳራ አድርሰዋል ነው ያሉት። እንደ መረጃ ምንጮቹ ከሆነ ከ23 በላይ መንግስት ወታደሮች ሙትና ቁስለኛ ሲሆኑ የጠፉም አሉ። በአካባቢ በነበረው ውጊያም እንደዚሁ ገደል ገብተውም እስካሁን ድረስ ተፈልገው ያልተገኙ አሉ ብለዋል። ተተኳሽ የነፍስ ወከፍና የቡድን መሳሪያ ተተኳሾችን ጨምሮ ሌሎች ወታደራዊ ቁሳቁሶች በፋኖ እጅ ገብተዋል ተብሏል። እዚሁ ሰከላ ሳንግብ ተብሎ የሚጠራ ቦታ በመንግስት ወታደሮች ካምፕ ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት የደረሰ ጉዳት አልታወቀም። የካምፑን ለቀው ግን የመንግስት ወታደሮች በአካባቢ ወደሚገኝ አብያተ ክርስቲያን ገብተው ከአብያተ ክርስቲያኑ አካባቢ ተኩስ ያሰሙ ነበር ብለዋል። ሌላው ምስራቅ ጎጃም ደብረ ወርቅ ዙሪያ እንደዚሁ ውጊያዎች ተደርገዋል። ወፍና አብራጃት፣ ሽሆት፣ ኮኛ ተብሎና ተንጉማ ተብሎ የሚጠሩ ቀበሌዎች ተከታታይ ውጊያዎች ተደርገዋል። ሰኔ ስምንት ሰኔ ዘጠኝ በተደረጉ በዚህ አካባቢ በተደረጉ ተከታታይ ውጊያዎች ወታደራዊ ኪሳራ ደርሷል። የሚሊሻ አባላትን ጨምሮ በርካታ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። ወደ ደብረ ወርቅ ሆስፒታልና ወደ ሌሎች የሕክምና ሆስፒታሎች የተወሰዱ ቁስለኞች በርካታ ናቸው። ከነዚህ ውስጥ በተረጋገጡ መረጃዎች በትንሹ ዘጠኝ የሚደርሱ የሚሊሻ አባላት ሳይሞቱ አይቀሩም ሲሉ የመረጃ ምንጮቹ ገልጸዋል። በዚሁ ቀጠና እንደዚሁ መጣያ ተብሎ የሚጠራ ቦታም እንደዚሁ ድንገተኛ ጥቃት ተፈጽሞ ሶስት የሚሊሻ አባላት ሲገደሉ ሁለት የሚሆኑ ደግሞ ቆስለዋል ነው የተባለው። እንግዲህ በዚህ በደብረ ወርቅ እነማይ፣ እንዲሁም ደግሞ እናርጅ እናውጋ፣ በተለይ እነዚህ አካባቢዎች ተከታታይ ውጊያዎች የሚደረጉባቸው አካባቢዎች ናቸው። እነዚህ አካባቢዎች እንግዲህ አሁን ከፍተኛ የብልጽግና ባለስልጣናት የሚባሉ ሰዎች እንደነ ተመስገን ጥሩነህ፣ የምክትል ጠቅላይ ሚኒስትር እንዲሁም ደግሞ አረጋ ከበደ፣ የክልሉ አስተዳዳሪ የትውልድ አካባቢዎች ናቸው። በትውልድ አካባቢዎቻቸው ብርቱ ውጊያዎች እየተደረጉ ነው የሚገኙት። በድሮን ጥቃት እንግዲህ በዚህ አካባቢ የተፈጸመውን ጥቃት የምናስታውሰው ነው። ወደ ሌሎች መረጃዎች ሲሄድ ከሄሊኮፕተር አደጋ ጋር በተያያዘ የወጣ መረጃን ወደ እናንተ የማደርስ ይሆናል። የፌዴሬሽን ምክር ቤት አፈ ጉባኤ እና እንዲሁም ደግሞ የሰሜን ምዕራብ እዝ ወታደራዊ አዛዥ ሌትናል ጄኔራል ብርሃኑ በቀለና አቶ አገኘው ተሻገር ሕክምና ውስጥ መሆናቸውን የወጡ መረጃዎች ያሳያሉ። በዚህም ወታደራዊ አዛዡ የሰሜን ምዕራብ አዛዥ ሌተናል ጄኔራል ብርሃኑ በቀለ ብዙዎቹ በነገራችን ላይ ሌተናል ፊልድ ማርሻል ብርሃኑ ጁላ እያሉ ይህንን መረጃ ሲቀባበሉ ታይቷል። ሁለቱ ቆስለው ሆስፒታል ነው የሚገኙት። አደጋ የደረሰባቸው እና የጉዳት መጠን አልታወቀም የሚሉት የመረጃ ምንጮቹ ህክምና እየተከታተሉ ይገኛሉ ብለዋል። የመስኖና ውሃ ኢነርጂ ሚኒስትሩ ደግሞ ከህክምና ወጥተዋል። እንደዚሁ ደግሞ ቀላል ጉዳት ነበር የደረሰባቸው ብለዋል። እዚሁ ደግሞ አብራ የነበረች ጋዜጠኛም እንደዚሁ ህክምና ላይ ትገኛለች ሲሉ የመረጃ ምንጮቹ የገለጹት። ይሄ ጉዳይ መነጋገሪያ መሆኑን ተከትሎ እንደዚሁ ፕሬዚዳንት ታያዝ ቀስላሴ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ ጉብኝት ሲያደርጉ ታይተዋል። የመንግስት ሚዲያዎችም ይህንን ዘገባ በስፋት ሲቀባበሉትና መረጃውን ሲያሰራጩት ተመልክቷል። ትላንትና እነዚህ ባለስልጣናት በጎንደር ዩኒቨርሲቲ የነበረ ፕሮጀክት ምርቃት አድርገው ወደ ጎርጎራ መናፈሻ ደግሞ ሪዞርት ሲሄዱ በሄሊኮፕተር አደጋ የደረሰውን ጉዳት እና ፋኖ ፈጽሞ ያላለውን ጥቃት ተከትሎ የተሰጠ አጸፋዊ ምላሽ ነው የሚመስለው የመንግስት ሚዲያዎች እነዚህም ባለስልጣናት ዛሬ በስፋት ምስላቸውን ሲያሰራጩ፣ እንዲሁም ደግሞ ባህር ዳር አንዳንድ የከተማውን ልማት ስራው ሲጎበኙ ያሳዩበት። እቀጥላለሁ ወደ መረጃዎቹ ወደ መረጃዎቹ ስቀጥል ወደ ዳንግ ላይ የሚወስደን መረጃ ነው የማስከትለው ዳንግላ ከባድ ጥቃት ፈጽም ያለው ፋኖ በተጠና ኦፕሬሽን ፈጽመናል። በዚህ በተፈጸመው ልዩ ኦፕሬሽን ዘመቻ ከፍተኛ ወታደራዊ ኪሳራ ደርሷል። የመንግስት ወታደሮች በእጃችን ገብተዋል። እስካሁን ድረስ በትንሹ የነፍስ ወከፍ መሳሪያዎች እንግዲህ ማለት ነው በአንድ ቦታ ብቻ ከስድስት በላይ ነፍስ ወከፍ መሳሪያዎች በእጃችን ገብተዋል። በሌሎች አካባቢዎችም እንደዚሁ በርካታ ምርኮዎች ተገኝተዋል። ይህንን ቆጠራ እየተደረገ ነው የሚሉት የመረጃ ምንጮች በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ይቅርታ፣ አንደኛ ክፍለ ጦር፣ ሶስተኛ ክፍለ ጦር እና አምስተኛ ክፍለ ጦር ሶስት ክፍለ ጦሮች በዚህ ዘመቻ የተለያዩ የፋኖ ሻለቃዎችን በመላክ እንድትሳተፉበት ነው የመረጃ ምንጮች የሚገልጹት። በዚህ ኦፕሬሽን እንግዲህ ዳንግላ ከተማ አካባቢ በተፈጸመው ኦፕሬሽን ከፍተኛ ሰብዊ ቁሳዊ ጉዳት ደርሷል። አዛዊ መረጃዎች እንደደረሱ የሚቀርቡ ይሆናል። እስከዚህ ሰዓት ድረስ በአካባቢም ተኩስ እንደቀጠለ እንደሆነ ነው መረጃዎች የሚያሳዩት። ሌላው ወደ ነፃ መሬት ተብሎ ወደሚጠራው የህወሓት አዲሱ ኃይል እየተሰባሰቡ ወደሚገኙበት አካባቢ የሚቀላቀሉ ወታደራዊ አዛዦች ቁጥራቸው ከእለት ወደ እለት ጨምሯል ነው የተባለው የታጣቂ አዛዥን ጨምሮ ወደ ነጻ መሬት የሚቀላቀሉ የህወሓት የቀድሞ ወታደራዊ አዛዦች ቁጥራቸው ጨምረዋል። በዛሬው ዕለት እንኳ አርሚ 24 ተብሎ የሚጠራው አርሚ ውስጥ የአክሱም ክፍለ ጦር እየተባለ ከሚጠራው ውስጥ ምክትል አዛዡና አጃቢዎቹ ወደ ነጻ መሬት መቀላቀላቸውን፣ አርሚ 22 ተብሎ ከሚጠራው የታጣቂዎቹ ኃይል አዛዡን ጨምሮ በርካታ ታጣቂዎች ወደ ነጻ መሬት መቀላቀላቸውን የመረጃ ምንጮች ገልጸዋል። ከመቀሌ ዩኒቨርሲቲም እንደዚሁ ወደ ነጻ መሬት ተብሎ ወደሚጠራው አካባቢ 3 የዩኒቨርሲቲ መምህራና ሌሎች ዩኒቨርሲቲ ስታፎች ተቀላቅለዋል ሌክቸሮችን ጨምሮ። እንግዲህ በትግራይ በነ ጌታቸው ቡድን እና በነ ደብረጽዮን ቡድን መካከል ያለው አጠቃላይ ፖለቲካዊ ወታደራዊ ሽኩቻ እንደቀጠለ ነው። በሁለት ቦታዎች የወታደራዊ ስልጠና ይወስዳል እየተባለው ቡድን አንደኛው መጋሎ ተብሎ የሚጠራው አካባቢ በአፋር ሁለተኛው ደግሞ በሰሜን ጎንደር ጠለምት እምባ ማድሬ ተብሎ የሚጠራው አካባቢ ነው። ነፃ መሬት በሚል ትልልቅ ወታደራዊ ካምፖችን መስርተው የሚገኙት እነዚህ ወታደራዊ ካምፖች በቀድሞ የህወሀት ወታደራዊ አዛዦች እንደነ ሌተናል ጀነራል ጻድቃን በመሳሰሉት ተወሚተዋል የሚሉ መረጃዎች ወጥተዋል። ምንም እንኳ መረጃው እነሱ ቢያስተባብሉም፣ ሌላው መረጃችን ዓለም አቀፍ መረጃ ነው የማደርሳችሁ። ያው ኢትዮጵያንም እየተመለከተ ነው ዶናልድ ትራምፕ በዓለም ላይ ወደ ግጭትና ወደ ጦርነት ሊያመሩ የነበሩ በርካታው ጥረቶችን እንዲረግቡ አድርጌያለሁ ብለዋል በማህበራዊ ገጻቸው ባስተላለፉት መረጃና ይህንንም መረጃ የሲኤንኤን እና ቢቢሲ ወስደው እየተቀባበሉት ነው የሚገኙት። በአለም ላይ ውጥረት ውስጥ ገብተው የነበሩ ሀገራት ውጥረታቸውን እንዲያረግቡ አድርጌያለሁ ካሉት መካከል በኢትዮጵያና በግብፅ መካከል በአባይ ግድብ ምክንያት የገቡበትን ውጥረት እንዲያረግቡ አድርጌያለሁ ብለዋል ዶናልድ ትራምፕ። እንግዲህ የምታስታውሱ ከሆነ በመጀመሪያው የምርጫ ዘመናቸው ዶናልድ ትራምፕ ግብፅ የአባይ ግድብን የመምታት መብት አላት በሚል አወዛጋቢ ንግግር ሲናገሩ ነበር። በዚህ ጉዳይ እንግዲህ ኢትዮጵያንም አስገዳጅ በሆነ ሁኔታ በአባይ ጉዳይ ወደ ተባበሩ መንግስታት ድርጅት ጉዳዩ እንዲሄድ ትራምፕ ግፊት ሲያደርጉ ነበረ። ኢትዮጵያ በወቅቱ ጉዳዩ በአፍሪካ ኅብረት መታየት አለበት በሚል ወጥራ ስትከራከር ነበረ። ይህን ነው እንግዲህ አርግብ ያለው የሚሉት። ለግብጽ ባሳዩት አቋም ብዙ ኢትዮጵያውያን ትችት አድርሰውባቸው ነበር። ሌላው ሕንድና ፓኪስታን ባለፈው ግጭት ውስጥ ገብተው ነበር። አሜሪካ በንግድ ፖሊሲው አማካኝነት ጣልቃ በመግባት ግጭቱ እንዲቆም ማድረጋቸውን ገልጸዋል። ሰርቢያና ኮሶቦ ኮሶቮ እንደዚሁ ለአስር ዓመታት በመካከላቸው የነበረውን ውጥረትም እንደዚሁ በሰላማዊ መንገድ እንዲፈቱ ጥረት በማድረግ ውጤት አግኝቻለሁ ብለዋል። በተመሳሳይ ኢራንና እስራኤል አሁን አፍላ ጦርነት ውስጥ ያሉት ደግሞ ወደ ሰላም እንዲመጡ አድርጋለሁ ብለዋል። ዩክሬንና ሩሲያም እንደዚሁ ድርድር እንዲጀምሩ ጥረቶችን አድርጋለሁ ሲሉ ነው ትራምፕ የገለጹት ከዚህ ጋር በተያያዘ ዛሬም የኢራንና የእስራኤል የዘመናዊ የጦር መሳሪያዎች በሚሳይል የሚደረገው ድብደባ ቀጥሏል። እስራኤል ዛሬ ሙሉ በሙሉ የኢራንን የአየር ኃይል መቆጣጠሯን እና የኢራንን የአየር ጋሻ ራዳሮችን ከጥቅም ውጭ በማድረግ ሙሉ በሙሉ የኢራን ሰማይ መቆጣጠሯን ነው እየገለጸች የምትገኘው። በዚህ በኩል የእስራኤል ጠቅላይ ሚኒስተር እና የእስራኤል አየር ኃይል ቃል አቀባይ ይህንን አረጋግጠዋል። በቀጣይ ለምናደርጋቸው ዘመቻዎች ይሄ ምቹ ሁኔታ ነው። የኢራንን የአየር ክልል መቆጣጠራችን እና የራዳር ሲስተሞችን እንደዚሁ ከጥቅም ውጪ ማድረጋችን ብለዋል። ዘመቻው የሚቀጥል ይሆናል። በኢራን የመንግስት ለውጥ እስኪመጣ ድረስ ዘመቻው ይቀጥላል ነው ያሉት። ኢራን ደግሞ ኢራን በቴልአቪቭ እና በሃይፋ ከተሞች ለፈጸመችው ጥቃት ከባድ የበቀል አጸፋ ይጠብቃታል ሲሉ የእስራኤል ጠቅላይ ሚኒስትር እና የአየር ኃይል ቃል አቀባይ ይህንን ገልጸዋል። ኢራን ደግሞ ከዛሬ ጀምሮ አራተኛ ዙር የሚሳይል ማዕበል ወደ እስራኤል አዘንባለው ብላለች፣ አስነጭፋለው። ከዛሬ ጀምሮ ለማስወነጭፋቸው ሚሳይሎች እንግዲህ እስራኤል ራሱ ኃላፊነቱን ተወስዳለች እያለች ነው የምትገኘው ኢራን። አሁንም የኢራን ከፍተኛ የስለላ ባለስልጣናት ተገድለዋል። ዛሬ ጨምሮ የተገደሉ ባለስልጣናትና የኒውክሌር ሳይንቲስቶች ቁጥራቸው ወደ 23 ደርሷል ነው የተባለው። ለዚህ ሰዓት ከዓለም አቀፍና ከሀገር ውስጥ ያሰባሰብኳቸው መረጃዎች እነዚህ የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ሀሳብ አስተያየቶችን እያደረሳችሁ እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። መልካም ጊዜ።